ቻናል ቤተሰቦች ማለት ነው፣ ደህና ናቸው አይደል? ናቸው ከነገራ አለሁኝ። አልሐምድሊላሂ በጣም ደስ ብሎኛል። በነገራችን ላይ ማለት ነው፣ ለምን ካላችሁ የባለፈው ቪዲዮ ብዙ ቪው እንዲኖረው ፈልጋለሁ ብያችሁ ነበረ እና ባልኳችሁ መሰረት እናንተም አይታችሁልኛል። ሰብስክራይብም ያደረጋችሁልኝ ብዙ ናችሁ ማለት ነው። ጀዛኩሙላሁ ኸይረን በጣም ነው የማመሰግነው። እና ደግሞ የተሰጠኝም አስተያየትም አለ ማለት ነው። አንዳንድ አስተያየቶች አሉ ኮሜንት ላይ እያየኋቸው ሳሎን ሽ እቃ በዝቶበታል፣ አስተካክሌው ምናምን ያላችሁኝ ያላችሁ ሳሎን ላይ የሆነበት እቃው ምክንያቱ ኩሽና እንደ አረብ ሀገር እንዳጠብቁ እንደ አረብ ሀገር ሳይሆን እንደ ገጠሩ ነው። ምን ኖረው ማለት ነው እዚህ እና እዚህ ገጠር ደግሞ ኩሽናችን እንደዚህ የረቀቀ ወይም ደግሞ ቆንጆ የሚባል አይደለም። ለምሳሌ የኔ ኩሽና ዛሬ ላሳያችሁ ነው። ለምን እዛ እንዳደረኩት ምክንያቱም ይገባችኋል ማለት ነው። እና ኩሽናዬ ጠባብ ነው። በዛ ላይ ደግሞ እንደ ከተማው ጥራቱን የጠበቀ አይደለም ማለት ነው። ግን አልሐምዱሊላ እኔ ደስተኛ በመኖሬ ማለት ነው። ሁሉም ነገር የተሟላ ባይሆንም እናንተ ውስጣችሁ ደስተኛ ሆኖ የሚረካ አይነት ከሆነ በቃ እናንተ ሰላም ናችሁ። ዋናው ነገር ሰላምነታችሁ ነው። ስለዚህ እኔ ኩሽናዬ እንደዚህ በመሆኑ ምንም የሚሰማኝ ነገር የለም ማለት ነው። እና ደግሞ ፍርኑ ወይም ደግሞ ሲሊንደሩ እዛ የሆነበት ምክንያት ስለማልጠቀምበት ነው። ጃማ ማለት ነው። ሲሊንደር መግዛት አያስፈልግም ባይነኝ እኔ እንደ ራሴ ማለት ነው። እኔ አሁን ኦንላይን ነበረ ያዘዝኩት እዛው ሆኜ ማለት ነው። ሲሊንደር ማዘዝ አልነበረብኝም ለምን ካላችሁኝ፣ አንደኛ ጋዝ የለም እዚህ የሲሊንደሩ ጋዝ ማለት ነው። ሲቀጥል ደግሞ ይሄ ያለ ጋዝ የሚሰራው ሁለት ነው። በኤሌክትሪክ የሚሰራው ሁለት ደግሞ በጋዝ ነው። የእኔ ሲሊንደሩ ያዘዝኩት ማለት ነው። ሲሊንደሩ በጭራሽ አይሰማም። በኤሌክትሪክ የሚሰራው ማለት ነው። በጋዝ ደግሞ እንዳይሰራ ጋዙ የለም እዚህ። ወይ ከአዲስ አበባ ጭናችሁ ነው ወይ ከደሴ ጭናችሁ ነው። ስለዚህ ማስጫኛውም የዛን ያህል ከባድ ነው። ስለዚህ እኔ ከዛ ከመጣሁ በኋላ ሲሊንደሩን ሳይሆን የምጠቀመው እንደገና ስቶቭ ገዛሁኝ ማለት ነው። ስቶቭ ገዝቼ በስቶቭ ነው የምጠቀመው። ለዛ ነው እዛ ዝም ብሎ እንዲቀመጥ እንጂ እንዲሰራበት አይደለም የገባው ሳልሆን ማለት ነው ኩሽና እንዳያስቀምጠው አንደኛ ጠባብ ነው፣ ሁለተኛ ደግሞ ለሌባ የሚያሰጋል ማለት ነው። ኮንቴነር ነገር ስለሆነ ኩሽናዬ ማለት ነው በር መግቢያ አለው ከውጭ በኩል። እኔ ደግሞ ቤት አልለም ጠባቂ የለውም። ስለዚህ ለሱ መስጋት የለብኝም። ሳሎን እዘጋለሁ በቃ አረፍኩ ማለት ነው። አንድ ሀሳብ ይቀንሳል እና ለዛ ነው ፍሪጁም እንደዛው። ፍሪጁም ደግሞ እንደዚህ ከበድ አለ። አትግዙ ፍሪጅና ሲሊንደር ባትገዙ መርጣለሁ እኔ ትንሿን ነው። ከገዛችሁ ፍሪጅ ማለት ነው አሁን ፍሪጁ ሳልሆን አስቀመጥኩት እንጂ አልጠቀምበትም። ወርስ አልጠቀምበት ነው መቆጣጠሪያው የተቃጠለው ማለት ነው ሶስት ሺ ብር ገዝቼ እና ስለዚህ ተገዛችሁ ትንሿ አጠር ያለችዋለች አይደል? እሷን ኔ ደግሞ ትልቅ ነው አልጠቀምበትም እና ለዛ ነው ለማንኛውም፣ እስኪ ዛሬ ቤቴን አስጎበኛችኋለሁኝ ከኩሽና ልጀምርና ወደ ዋናው ቤት እንሄዳለን ማለት ነው። ያው ኮተትም ያለበት አለ የሌለውም እንዳለ ነው። ለማንኛውም ለእናንተ ማሳየት የተሻለ ነው። ትረዱታላችሁ እዚ ሀገር ያለውን ኑሮ እንዴት እንደምንኖር ማለት ነው። መጀመሪያ ውስጣችሁን አሳምናችሁ ወደዚህ ሀገር እንድመጡም ይረዳችኋል። ምክንያቱም እኔ እዛ ሆኜ እዚህ ያለውን ኑሮ የሚያስረዳኝ የለም። እኔ ሐሳቤ ወይም ልቤ የሚያስበውን እንጂ የማውቀው ማለት ጭንቅላቴ የሚመጣውን እንጂ ያለውን ተጨባጭ እዛ ሆኜ ማወቅ አልችልም። እናንተ ግን ከምታዩት መረዳት ትችላላችሁ፣ እዚህ ሀገር ያለ ሰው ቪዲዮ ቀርጾ ሲልክ እናንተ ደግሞ ከዛ መጥታችሁ እዚህ የምትኖሩትን ሕይወት መገመት አይከብዳችሁም ማለት ነው እና እንዳቅማችሁ ለመኖር ልባችሁን ዝግጅት አደርጋላችሁ ያንን በሚለው የተወሰነ ለማሳየት እሞክራለሁኝ። በዛ ላይ ደግሞ ጥናት ይሆናችኋል፣ ምን ማስተካከል እንዳለባችሁ ሀሳባችሁ አለ አይደለ? ከሀሳባችሁ ውስጥ ማውጣት ያለበትን ታስወጣላችሁ፣ ማስተካከል ያለባችሁን ደግሞ ታስተካከላላችሁ። እና ለእናንተም ይጠቅማችኋል ባይ ነኝ። ቀጥታ ወደ ቤደውን እንሂድ እሺ። ወደ ኩሽናው ስንገባ እንደዚህ ነው። በራችን ማለት ነው፣ ላሜራ በር ነው እንዲ አረባ ሀገራት ጠብቁ። ቀጥታ ወደዚህ ስንገባ ከዛ ቁና፣ ሰፌድ አይጠፋም፣ ገጠር እሺ። እነዚህ ዚህ እንታ ያላችሁ እዚህ ጋር ምጣድ አለ ባል ያለ እና ይችን ስቶቭ ገዛዊ በኋላ ማለት ነው። በቃ የማያዋጣኝ ሲሆን ሳቀው ምንም አልሰማ ሲለኝ ስቶቭ ገዛሁ ማለት ነው። ተጨማሪ እንደገና ሳልፈልግ ያዝም ብሎ ተቀመጠ ውስጥ ከውስጥ ከፍርን ውስጥ ሰራበታለሁኝ እንጂ እና ከፍርኑ ውስጥ ነው እንጂ የምሰራው፣ ከላይ አልጠቀምበትም ማለት ነው። ለዛ ነው ቤት የገባው ሳሎን የገባው ማለት ነው። ሲቀጥል ደግሞ ያው እቃ ነጋዴ እንደሆንኩኝ ታውቃላችሁ፣ ነው የተወሰናችሁት የምታውቁ ይመስለኛል። እነዚህ ዲስቶች እንዴት እንደሚመቹ አጠይቁኝ። እኔ እቃ ነጋዴ ስለሆንኩኝ ሳይሆን ወይም እንዲገዙ ብቻ ሳይሆን፣ በቃ በጣም ነው የሚመችሁት። ለምን በዚህቹ ሰርታችሁ በዚህቹ ቶሎ ታቀርባላችሁ። እንግዲህ ሲመጣ እንደዚህ ዲስታጥቤ ማቅረቢያ ሌላ አዘጋጅቼ የምናምን አይጠበቅባችሁም። በጣም ነው የሚያምሩት ለማቅረቢያ ራሱ ማለት ነው። በዛ ላይ ወፍራሞች ናቸው። መግዛት ከፈለጋችሁ ሶስት ሺ ብር ናቸው። ሶስት ሴሪ ማለት ነው። ሌላ አንድ ሴሪ ትንሿ አለች ማለት ነው። እነዚህ ሁለት ሴሪ ተከታታይ ናቸው። እነዚህንም መውሰድ ትችላላችሁ በዚሁ አጋጣሚ። እነዚህ ግን ይሄ ማጀስቲክ ዲስት እኔ አምስት ሴሪ ነበር በፊት ሳልመጣ ያዘዝኩት እሱም በጣም ምርጥ ዲስት ነው፣ ወፍራም ነው። አሁን ግን ወደ 11 ሺ ብር ገብቷል። እኔ ሳዘው ግን ሰባት ሺ ምናምን ብር ነበረ። እና አሁን በጣም ጨምሯል። ለማንኛውም ከፈለጋችሁትም እሱም አለ ማለት ነው። ከዛ በመቀጠል ስጋሪ ልብስ ቅርጫት አለ፣ ሰብ ቀስ አለ። ቀስ አለ ነው መግዛት ያለባችሁ እናንተ ማለት ነው። ቀስ አለ በጣም አስፈላጊ ነው ብዬ ነው የማምነው። ግን የውሃ ማፍሰሻው ተበላሽቶብኝ አሁን የሚሰራ ልኝ ሰው እየፈለግኩኝ ነው። እና ቀሳለ በጣም አስፈላጊ ነገር ነው። እሱን ብገዙ መርጣለሁ። ከዛ እንደ ኩሽና እንደ አረብ ሀገር ኩሽና እንትን እንዳጠብቁ ይሄ ምንድነው ኪቺን ካቢኔት ነው የሚባለው እንደዛ እንዳጠብቁ እኛ የምንደረድረው በእንደዚህ አይነት ነው። ወይም ደግሞ ሌላ ላስቲኮች መደርደሪያዎች አሉ በእነሱ እንጠቀማለን ማለት ነው። ከዛ ኩሽናዬ ዳር እስከ ዳር ዞሮ የያዘች ናት አያችኋት እንዳለው ሙሉ ናት። ስለዚህ ከዚህ ጀምሮ አያችሁት እንዳለ ሙሉ ነው። እኔ ደግሞ ሜዳው ላይ እንደዚህ እቃ የተዝረከረከ እንዲኖር አልፈልግም፣ ደስ አይለኝም። በዛ ላይ ደግሞ ስራው ማይሄድልኝም ለስራ ብል ማለት ነው እንደዚህ የሞላ ስለሆነ። እስኪ አሁን እዚህ ኩሽና ላይ ሲሊንደርና ፍሪጅ ቢገባበት የት ሊሆን ታስባላችሁ? ለዛ ነው ያወጣሁት። እና ኩሽና ይች ትመስላለች ማለት ነው። ይህች ኮንቴነር ናት፣ ለስራ መስሪያ ነበር የተሰራችው። ከዛ እኔ ኩሽና ሲጠበኝ ከሰርቪሱ በኩል ነበርኩሽ ነው ሲጠበኝ፣ እኔ ከዛ ውጡቼ እዚህ አመጣሁት ማለት ነው። እና እንደዛ ነው ይሄን ይመስላል። ወደ ዋናው ቤት ስንሄድ በረንዳዋ ች ይመስላለኝ እኔ አበባ በጣም ነው የምወደው፣ ሁሉ ነው ደስ የሚለው። ስለዚህ እንደዚህ ከዛ ከወዲህ በኩል ሰፊ ቦታ አለሁ ወደ በኩል ሰርቪስ አለ ማለት ነው፣ የሰርቪስ ከዛ እዚህ ጋር ፍራሽ አለ። አብድላ ተቀምጧል። ማታ ማታ ሲደብረን እዚህ እንወጣና ቡና እናፈላለን፣ እንቀምጣለን። ከተቻለ ጊዜ ካለኝ እንሻላህ ወደ ማታ ላይ የማሳያችሁ ይሆናል። እና ዋናው ቤት ይህን ይመስላል ማለት ነው። ከዛ ቀጥታ ወደ ሳሎን እንገባለን። ደግሞ በዛ ላይ እቃ በዛበትም የሚባል አይደለም ሳሎኑ ሲጀመርም እቃ መጫ ነው አብዛኛውን እዚህ ጋር ራሱ ፍራሽ ነበረው ሱቆ ስጀለት ነው እንጂ ማለት ነው ማረፍ ያረኩት እዛ ውስጥ ለምን ሲሰፋ በጣም ሰፊ ነው ሳሎኑ አያችሁት ሰፊ ነው ሳሎኑ ደግሞ እንደዚህ ሲሰፋ ብዙ ነገር ይጠይቃል ማድመቂያ ማለት ነው ከዛ እዚህ ጋር መብሊያ ጠረጴዛ አለ ግድ ነው መብሊያ ጠረጴዛ ደግሞ ከዛ ይሄ ዋናው መውጫ በር ነው። እኔ መጋረጃ አጥራይ ነው እንጂ እስከዛ ድረስ እንዲሞላ ነበር የፈለግኩት ሶስት ሜትር ማለት ነው። ግን ገዝቼ ሳመጣው እንደዚህ ሆነ ማለት ነው። አንደኛ ከታች፣ አጠረብኝ፣ ሁለተኛ ደግሞ አልሸፈነልኝም ሙሉ ለሙሉ ግን እንሻላ ቀይራለሁ ብዬ ተስፋ አድርጋለሁ። እና ሳሎኔ ይችን ትመስላለች። ስለዚህ የተከበደ እቃ የለውም፣ አልሐምዱሊላ። ይሄ ደግሞ አስፈላጊ የሆነ ነገርም ነው ሲጀመርም። ከዛ እዚህ ጋር እንደመጣሁኝ ስራ ስፈታ ማለት ነው ሲጨንቀኝ፣ ስራ ሳልጀምር በፊት የራሴን ስም ጽፌ ማጌጫ አደረግኳት ማለት ነው። ስራ ስፈቱ ያው የምትፈጥሩት ነገር አላደ። ስራ መፍታት ደስ አይለኝም እና ይችን ትመስላለ። ላይ ፈሬጅ ግን እንደዚህ ትልቅ ባትገዙ ጥሩ ነው ባይነኝ የእኔ እንደራሴ ማለት ነው። የእኔ አሁን ትልቅ ነው። ስለዚህ እንትኑ ስለተቃጠለብኝ ስለተበላሸብኝ፣ አልገለገለበትም፣ አልጠቀምበትም ባዶ ነው ማለት ነው። እነዚህ የምግብ ማቅለሚያዎች ናቸው። የምግብ ማቅለሚያ ደግሞ የሚበላሽ ነገር አይደለም። ዝም ብዬ ነው ፍሪጅ ውስጥ ያስቀመጡት። እና እንደዛ ነው። ከገዛችሁ የዳቦ መጋገሪያ እንደዚህ የዳቦ መጋገሪያ ከገዛችሁ ደግሞ እንትን ምንድን ነው የቢዛ መጋገሪያ ባትገዙም ምንም አይደለም። ግን ቀለል ያለ ነገር መጠቀም ስትፈልጉ ይጠቅማቸዋል። እና እንደዛ ማድረግ ትችላላችሁ። ለማንኛውም በአጭሩ ሳሎን ችን ትመስላለኝ ማለት ነው። እቃ የበዛበት መስሏችሁ እንደሆነ ይሄው እንደምታዩት ነው ማለት ነው። ከዚ ወደዚህ ስንመጣ ይሄ በነገራችን ላይ በጣም ጓዝ ነው። ይሄ ማንጓዝ አትሎ አብዛኛውን አብዛኛውን ይሄት የጓዝ ነው። ለማንኛውም የኔም ጓዝ አለ። ይሄ እንዳለ በዚህ ጋር ያለው የኔ ጓዝ ነው ማለት በካርቶን በካርቶን ስላመጣሁኝ እቃ ከዛ ቀንሼ ሱቆ ሰርኩኝ። ግማሹ ደግሞ እዚህ ተቀመጠ። ሲያልቅብኝ ሲያልቅብኝ አነሳለሁ ከዚህ ማለት ነው። እዛ እንዳይበዛብኝ መደርደሪያ ላይ ስለማይመች ግማሹ ቃ እዚህ ቀረ ማለት ነው። ግማሹን አስጫንኩኝ። ይሄ እንዳለ ነው። ከዛ እዚህም አለ ደግሞ ሌላ ተጨማሪ። ይሄም እንዳለ እቃ ነው ማለት ነው። እና ይሄ የሌላ ሰው እቃ ነው። ይሄ ጭነቱ ማለት ነው ተደፍቶ ነው እዚህ ከዛ ወደዚህኛው ክላስ ስንመጣ ደግሞ ይሄም እንዳልኳችሁ እቃ ነው። ይሄ ካርቶን ካርቶኑ የእኔ ነው። ያው መብራቱ ቀለል ያለ ስለሆነ አይታይም ብዙም። በርሜሉ የህቴ ነው፣ እንደ እናንተ ስደት ላይ ላለችው ማለት ነው። ና ተረከቢ በዚሁ አጋጣሚ ስደት ባይጠገብም። ይህም ፍራሹ የሷ ነው። ይሄ እቃው የሷ ነው እንዳለ። ከታች አለ ፍራሽ አለ ወደ ሶስት ፍራሽ ይሄ እንዳለ የሷ ነው። ከዛ እዚህ ጋር የወንድሜ መኝታ ቤት ፍራሽ አለ። ከዛ ቀጥታ ወደዚህ ስንመጣ መኝታ ቤት አለ። መኝታ ቤቱ አይታችሁታል። ጭንት መስላለይ። መኝታ ቤት እኔ መኝታ ቤት ነው የማልወደው ጓዝ ማለት ነው በጣም የሚያስጠላኝ። ኮርኒሱን አላሳይኋችሁም። የሳሎኑም የመኝታ ቤቱም የሁሉም ኮርኒስ አንድ አይነት ነው። እንደዚህ ነው ማለት ነው። ኮርኒሴ ኮርኒሳችን ትመስላለን ከዛ እዚህ ጋር የልጄ ማስጠን ያለ፣ አብዛኞቻችሁ እንትኗን ቁም ሳጥኖ ተምራል ብላችሁ ያኛ እቺ የእህቴ ስጦታ ናት፣ እኔ አይደለሁም። ይሄስ እንትን ያልኳት ያሰራኋት ማለት ያሰረች አዚጀ፣ ከዛ እሷ ከፈለችልኝ ማለት ነው፣ ማስታወሻ ናት። ይሄም እንዳለ የእህቴ ጓዝ ነው፣ ቤቱን የሞላው እሷ ነው ማለት ትችላላችሁ፣ አላችሁ። ከዛ እዚህ ጋር አየር መቀበል ከፈለጋችሁ እቺ መስኮቷን ትከፍታላችሁ። እኔ አበባ በጣም ነው የምወደው፣ ብያችኋለሁ፣ ነግሪያችኋለሁ። አበባ ማየት ትችላላችሁ ማለት ነው። ከዛ የውጭውን በር በዙ ያሳያል ይሄን ይመስላል። እና አልሀምድሊላሂ በቤት ስኖሩ ደስ ይላል እና በቃ ሳመጣ የሆነ ሳፋ ሲሰበርብኝ ማለት ነው። መትክልት መትከያ ያደረኩት እዚህ ጋር እቺን እናናት ነና በነገራችን ላይ አንድ የተተከላችሁት ይሰፋል ማለት ነው። ከዛ እኔ ግማሹን ነቅዬ ሳፋው ላይ እንደዚህ ያደረኩት ስፈልግ እዚህ ላይ ጋር ቀንጠብያ ያደረኩ ሳይ ማፍላት ነው ማለት ነው ማክፔች ይህን ይመስላል። እንግዲህ እንዳሳየዋችሁ ማለት ነው። ቤትም እንደዛው እንዳያችሁት ነው። ወደቻዋለሁ ቡርሴን አንስቻለሁ፣ እና ወደ ስራ ከዛ ወደ ስራ ቦታ ሲደርስ የተወሰነ አሳያችኋለሁ። የምትፈልጉት ካለም እንደዛው አይታችሁ ታዛላችሁ ማለት ነው። ቃታ ወደ ስራ ቦታ መንገድ ያልኳችሁ ፊት ለፊቱ መንገድ ነው። ከዛ ኩሽናዬ ደግሞ ዝሆናት ማለት ነው። ኩሽናዬ ያልኳችሁ ይችናት ነው። ኩሽናዬ ኮንቴነር ናት እና ይሄ ደግሞ መንገድ ነው እንደምታዩት። ስለዚህ

እንግዲህ እንዲህ እንዲህ እያልን እዚህ ደረስን ማለት ነው። እንሻላ ቀኑን ሙሉ ሳሳያችሁ እንደነበረው ቁጭ አላልኩም፣ ስራ አልፈጠኑም። ማንኛው ስራ ቦታ ሄድኩኝ። ከዛ ስንመለስ ሽሮ ሰራሁ ለራት ማለት ነው። ከዛ ግቢ ፈረሽን ይህን አስመስለን ማለት ነው። እራት ቀረበ፣ በዛው ውጭ በላን። ከዛ ቡናችንን ጠጣን፣ ወደ መኝታ ገባን ማለት ነው። ከዚም በኋላ እና ይሄን ይመስላል ይቀን ድሮይ ማለት ነው እና ቀለል አድርጉት ሕይወትን ለማንኛውም አትጨናነቁ፣ ባላችሁ ተብቃቅታችሁ መኖር በምትችሉ ከሆነ ሁሉም ቀላል ነው ማለት ነው እና ስራ ቦታንም እንዳያችሁት ማንኛውንም እቃ ይዣለሁኝ ማለት ነው። የቤት እቃ በተመለከተ ከፍሪጅ እና ከሲሊንደር ውጪ ማለት ነው እና ከቴሌቪዥን ውጪ ማንኛውንም የቤት እቃ ብታዙኝ የፈለጋችሁት ቦታ ደርሳለሁኝ ማለት ነው በተመጣጣኝ ዋጋ እናንተ ኦንላይን ስታዙ ብዙ እቃ ስለሆነ እዚህ ሀገር በምሸጥበት ወይ ችርቻሩ በምሸጥበት ዋጋ ስላልሆነ የምሸጠው እናንተ ማዘዝ ትችላላችሁ ማለት ነው በተመጣጣኝ ዋጋ ደርሳለሁ ወደ የምትፈልጉት ቦታ ሰርፕራይዝ ለቤተሰብ ለራሳችሁም ሊሆን ይችላል የምትፈልጉትን እቃ አይታችሁ ፎቶ ላይ እዘዙኝ በሌላ ቀን ዋጋቸውንም የምነግራችሁ ይሆናል። ሰላሙ አለይኩም ወረህመቱላሂ ወበረካቱህ